ወዳጅና ጠላት የምንለየው መቼ ነው? ጅል ሁኑ ብሎ አንድዬ ክርስቶስ እንደ እባብ ልባም፣ እንደ ርግብ የዋህ ሁኑ ተባል። ወዳጅና ጠላት እኮ ባለመለየታችን ነው። እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን ከሚያለማን፣ የሚያለማንን ከሚያጠፋን ማወቅ ያልቻል ነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅ ወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደሞ ደጋጎችን እወቋቸው፣ እነዚያን ደሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎሪዎስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪበሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሀሰበው ይደርሳል። ልብን የጠፋ ሌላ አልጠፋም። በሆነ ገበሬ እኮ ሲጣላኮ፣ ልብ በሉ ነው። ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም። ልብ በሉ ነው የሚለው ልብ ማለት ነው። መልካሙ ነገር እንደዚህ ያሉትን ወቋቸው በሉ እሺ። ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት። የሷ ሊቀጳጳስ ነው እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበረ እግዚአብሔር ያን የሚያመጣበት ምክንያት ከቃሉ ጋር ናችሁ አንድ ኃይለ ቃል ታስታውሳላችሁ መዝሙረ ዳዊት ላይ ማለት ነው ፈርዖንን በፈርዖንን በባህር ውስጥ ያሰጠመ ይልና ስመላለም ምረቱ ይላል ሊቃውንቱ አይደንቃችሁም ይሄ ፈርዖንን የገደለ እግዚአብሔር ይልና ከዛ ምረቱ ለዘላለም ነውና የሚጋጭ ነገር እኮ ነው የገደለ ብሎ ስምረቱ ለዘላለም ነውና ማለምን ማለት ነው ይጋጫል አይደል ካለማወቃችን አንዱ ይሄን ራሱ ሰምተነው አነቁ እናነባዋለን አይገባንም ምንድን ነው እስመላለም ምረቱ እስመላለም ምረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል ስለዚህ በጊዜ ቢነቀል ይሻለዋል ማለት አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው ለምን ነው እግዚአብሔር ጦርነት የሚያመጣ እንዴ አናሳዝነው? እንላለን። እናሳዝነዋለን። በብዙ ነገር አንደኛ፣ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይመለስ ቆይቶ ክፋት እየመጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱ መከራ ያመጣበታል። ስለዚህ እግዚአብሔር ለሁለታችንም ጥቅም አደረገው ማለት ነው። እማንም መለሰውን በጊዜ ይንቀላል ምን እናደርጋለን እንዴ? ሁኔታ አልተመለስን ማለት ቆይተን ፍዳ ከሚጨምርብን አስር ዓመት ኃጢአት ሰርተን ደግሞ አስር ዓመት ብንጨምር የሀያ ዓመት ፍርድ ከሚፈረድብን የአስሩ እንዲበቃን በጊዜ ቢወስደን ይሻላል። እሱ የሚያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። ስለዚህ እግዚአብሔር ፈርዖንን የገደለው ለፈርዖን አዝኖለት ነው ማለት። አሁን ይህንን መረዳት እጅግ ጭንቅ ነው። ክርስቲያንነት ማለት ይሄ ነው። እሺ እኛ ስሙን በደል ያልበደሉ ሕፃናት ለምደው የሚገድላቸው ይባላል። ደግሞ እነሱ ያሳዝኑት እነሱ ደግሞ ስለ ሁለት ነገር ነው። አንደኛ ቆይተው እንደማይረቡ ካወቀ በጊዜ ያነሳቸዋል። ቆይተው የባሰ የሚሆን ነው። ሁለተኛ ደግሞ ሕሊናቸው መልካም እንደሆነ ካወቀ ደግሞ ቆይተው ከሚበላሹ ብሎ ደግሞ በጊዜ ይወስዳቸዋል። ሁሉንም እግዚአብሔር ለጥቅም ነው የሚያደርገው። አእምሮ ያለው ሰው ይሄን ነው የሚያስበው። ምናልባት በዚህ ወቅት አሁን ሕፃናት ተቀጭተው ሊሆን ይችላል። ይሄን ባይናችሁ ያያችሁም ወገኖቻችን ትኖራላችሁ ማሰብ ይህን ነው። እግዚአብሔር መልካም ነው የሚባለው ለዚህ ነው ማለት እንደ ዳኛ አሁን ክፉ እንዳኛ መችስ እጌቶች እ በሰው ዘመን ምን ቸግሮ ነው የሚባለው አይደለም ምክንያቱም ኋላ ምን እንደሚያደርጉት ስለማናውቅ ማለት ነው። ክፉ ቢሆንም በሰው ዘመን ተመዝገን ነው ነው የሚባለው። እግዚአብሔር እንደዚህ ሁኖ አይደለም መልካም ነው ካላለቁ አስቸጋሪ ነው። መችስ ምን ማድረግ ይቻላል ብለን አይደለም፣ በእርግጥ መልካም ስለሆነ ነው። እግዚአብሔር በእርግጥ መልካም በእውነት መልካም ነው እግዚአብሔር። ምንም ነገር ሲያመጣ ያለ ትርፋ ያመጣው፣ ይህንን ነው ማሰብ። ስለዚህ የመከራ ዘመን መጣ ቤተ ክርስቲያን መከራም፣ እንዲሁ የሚገርመው እኮ ለዚህ ነው ቅዱስ ቄርሎስን ተከራክረው ተከራክረው ተከራክረው ተከራክረው ነንስጥሮስ አሰቃዩ፣ ኋላ ስደት አመጡ። ምን እንዳለ ታውቃላችሁ? በዚህም ቢሆን የምታተርፈው ቤተ ክርስቲያን ናት አለ። እንዲህ ግር ማለት እኮ ተከራክሮ ረታ። በክርክር እናሸንፋለን ብላችሁ ነበር፣ አልሆነም በክርክር ሳይሆንላችሁ ሲቀር በሞት ገጠማችኋት ቤተክርስቲያን በዚህም የምትረታችሁ እሷ ናት። ለምን? ኃጣኑ በጊዜ ይወሰዱና ፍርድ ይቀልላቸዋል፣ ጻድቃኑ አክሊል ይቀበሉበታል። መከራው ለቤተክርስቲያን ቢጠቅማት እንጂ አይጎዳትም ብሏታል። ግን ሳናፈራ እንዳንነቀል ግን መጠበቅ አለብን። እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው መጀመሪያ። ለምንድን ነው ሲባል፣ ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ከዓላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተ ክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ህዝብ ይክዳልና። ስለዚህ ከዚህ የተነሳ